ሰላም ሰላም፣ እንዴት ናችሁ የዩቲዩብ ቤተሰቦች! ዛሬ እንግዲህ ይ የመጣሁላችሁ ስለ ህይወት ታሪክ ነው ስለ ሰይፉ የህይወት ታሪክ ነው ዛሬ የምናወራው። አብራችሁን ቆዩ። ሰይፉ ፋንታሁን ቋግሜ ወር 1968 በአዲስ አበባ በጋንዲ ሆስፒታል ተወለደ። ወላጅ አባቱ አቶ ፋንታይ ብዙነ ሲባሉ እናቱ ደግሞ ወይዘሮ አለሚቱ ሰንደቁ ይባላሉ። ሰይፉ ባሳደጉት አጎቱ ማለትም በእናቱ ወንድም በአቶ ፋንታሁን ሰንደቁ የሚጠራ ሲሆን የአዲስ አበባ እድገቱም ልደታ ቢድሞ ሜዳ ከሚባለው አካባቢ ነው። የሰይፉ ወላጅ አባት አቶ ፋንታ ብዙነ በ19 ሰባዎቹ ግድም ያረፉ ሲሆን እርሳቸውም ባቡር በመንዳት ስራ ላይ የተሰማሩ ነበሩ። ሰይፉ ፋንታሁን በልጅነቱ ከአካባቢ ልጆች ጋር ኳስ የተጫወተ ያደገ ሲሆን ለኪነ ጥበብ ልዩ ፍቅር ያደረበት ገና በልጅነቱ ነበረ። የቅርብ ቤተሰቦቹ እንደሚናገሩት ሰይፉ ዝንባሌውን በተመለከተ ከሌሎች የቤተሰብ አባላት ያየው ነገር ሳይኖር በተፈጥሮ ክህሎቱን የታደለ ነበረ። የሰይፉ ወላጅ አባት አቶ ፋንታይ ብዙነ እና እናቱ ወይዘሮ አለሚቱ ሰንደቁ በሐረር ይኖሩ የነበረ ሲሆን ቤተሰቡን በሆቴል ቤት ስራ ላይ ተሰማርቶ ነበረ። ሰይፉ ምንም እንኳን አዲስ አበባ ተወልዶ የልጅነት ጊዜውን ቢያሳልፍም ሐረርም ይመላለስ ነበረ። ሐረር በሄደበት ጊዜም የኪነ ጥበብ ፍቅሩን ለመወጣት ሙከራ አድርጓል። ሰይፉ አዲስ አበባ ሳለ ልደታ አካባቢ የሚገኘው ተስፋ ኮከብ የመጀመሪያ ደረጃ ትምህርት ቤት ተምሯል። የትምህርት ቤቱ የሥነ ጽሁፍ ክበብን ይመሩ የነበሩት ደግሞ የታገል ሰይፉ ወላጅ እናት ወይዘሮ ሰናይት ሙሉጌታ ነበሩ። እርሳቸው ሰይፉ ለኪነ ጥበብ ያለውን ልዩ ክህሎት በመመልከት ከልጃቸው ታገል ሰይፉ ጋር ለገዳዲ ራዲዮ ጣቢያ እንዲሄድ ሁኔታዎችን አመቻቹለት። ወይዘሮ ሰናይት በዚያን ጊዜ ተሰጥኦ የታደሉ ታዳጊዎች ወደ መድረኮች እንዲመጡ ይጥሩ ነበረ። ታገልም ከወላጅ እናቱ የሰጠውን ትዕዛዝ በመቀበል ሰይፉን ወደ ለገዳዲ ራዲዮ ጣቢያ ወስዶ ያስተዋውቀዋል። ሰይፉም የመጀመሪያ ደረጃ ተማሪ ሆኖ የመጀመሪያ የራዲዮ ስራውን በለግራዲ ራዲዮ በትምህርት በራዲዮ ጀመረ። ታገልና ሰይፉ በልጅነታቸው ቢልሞ ሜዳ ላይ ኳስ ተጫውተዋል። በጣም ፈጣንና ቀልጣፋ መሆኑንም ታገል መስክሮለታል። ሰይፉ በልጅነት እድሜው ማለትም በ198 ዓ ም አንስቶ መኖሪያውን ሐረር ያደረገ በመሆኑ እዚያም የጥበብ ፍቅሩ እንዲወጣ ያስቻለው እድል ተፈጠረለት። ሐረር ላይ ኖሯል። ጸጉር ጉጥም ያለ ነበረ። ጥበብ ከልጅነቱ ጀምሮ የኖረበት ነው። ገና በልጅነቱ የቀይ መስቀል ድራማዎች ላይ ይሰራ ነበረ፣ በማለት የሐረሩ መምህር መክብብ አስራት የምስክርነቱ ሰጥተዋል። ሰይፉ በዚያን ጊዜ የቤተክርስቲያን ቲያትሮችን ጽፎ አዘጋጅቷል። ከነ አበባው መላኩ ጋርም ተውኗል። በ1980ዎቹ ሐረር ላይ የነበሩ የአማተር ክበቦች ላይ የነቃ ተሳትፎ ነበረው። ግጥምም ይጽፍ ነበረ። ትወና ላይ በጣም ጎበዝ ተዋናይነቱን በብዙዎች የተመሰከረለት ነው። በተለይ ኮሜዲ ገጸ ባህርያት ላይ የተዋጣለት ነበረ። ለዓላማው ጽኑ አንድ ነገር አደርጋለሁ ካል ያደርጋል። የኢቲቪ መቶ ሀያ የመዝናኛ ፕሮግራሞች ላይ ከእነ እንግዳ ዘነጋ ጋር ጭውቶቹን ይሰራ ነበረ። ከዛ በኋላም ከነ ሱራፌልና ተመስገን ጋር የሙዚቃ ዝግጅት ያቀርብ ነበር። መምህር መክበብ እንደሚናገረው ሰይፉ ምስጋናም ወቀሳም የማያስደነግጠው በነገሮች የማይሰበር ጠንካራ ሰው ነው ሲል መስክሮልታል። ሰይፉ አይጥና ኒጥ በተለየ ሁኔታ መጥላቱን አብሮ አደጎቹ ይመሰክራሉ። በልጅነቱ የሚያደንቃቸው ታላላቅ ሰዎች ዛሬ አብረውት ይሰራሉ። ይሄ በጣም ትልቅ ስኬት ነው። ሰይፉ ወርቅ ጸባይ ያለው ትውት ሰው ነው ሲል መስክሮለታል መምህር መክብብ አስራት። ሙልጌታ አክሊሉ ሰይፉን ከሐረር ጀምሮ ያውቀዋል። ወደኋላ ተጉዞ ምስክርነቱን ሲሰጥ ሐረር የቦቴ ሰፈር ልጅ ነው። ብራና የኪነ ጥበብ ቡድን ውስጥ ይሳተፍ ነበር። መሀዶት የቤተክርስቲያን የቲያትር ክበብ፣ የሙሉሳት ቲያትሮችን በጋራ እንሰራ ነበር። ከሀረር እስከ አዲስ አበባ ቲያትሮችን ይዘን መጥተን ሀገር ፍቅርና ብሔራዊ ቲያትር ከና አበባ መላኩ ጋር መድረኮችን ሰርተናል ሀረር ላይ ከአዲስ አበባ የሚመጡ አርቲስቶችን የማስተባበር ስራ ይሰራ ነበረ ሰዎችን የማሳቅ ልዩ ችሎታም ነበረው የጸጉሩ ልጫነት ወደ ራሰ በራነት ይቀየራል የማይባል ነበረ እራሱ ሰይፉ ያዘጋጀው ድራማ ላይ አባትና ልጅ ሆነን እንደ ሰራን አስታውሳለሁ ይላል ሙሉጌታ ሰይፉ ከልጅነቱ ጀምሮ ለጥበብና ለጋዜጠኝነት ፍቅር ነበረው ስራ አይነቅም። ሁሌ አብሮ ለመስራት ዝግጁ ነበረ። ለዚያም ማሳያ አጃኢባ ያሲን የተባለች ሁለት እጆች የሌላት በወላጆቿ ተጥላ የነበረች እና በህይወት ተርፋ በእግሮቿ ብዙ ስራዎችን ሰራለች። ይህን ታሪክ ወደ ሰይፉ እንዲደርስ ያደረገው ደግሞ ሙልጌታ ነበረ። ሰይፉ እንዲህ ላሉ ጉዳዮች በትኩረት ጊዜ ሰጥቶ ይሰራል በማለት ሙልጌታ ለሰይፉ አድናቆትን ይቸራል። አስፋው ሰንበቶ በኢትዮጵያ ቀይ መስቀል ማህበር የሐረሪ ክልል ጽህፈት ቤት ኃላፊ ነው። ስለ ሰይፉም ሲመሰክር ሰይፉ የቀይ መስቀል በጎ ፈቃደኛ አገልጋይ ነበረ። የተለያዩ የግንዛቤ ማስጨበጫ ድራማዎች ላይ ይሳተፍ ነበር። ሰይፉ ጨዋታ ይችላል፣ ይስቃል፣ እስክስታም ይጨፍር ነበረ። ሰይፉ የጥበብ ራዩን አሳክቷል። ያኔ በልጅነቱም ሰብአዊ ድጋፍ ከፍተኛ ነው። ደም ንገሳና ማህበረሰብ ተኮር ተግባራት ላይ ከፊት ከፊት ተሰላፊና ሲሰራም ደከመኝን ፈስሞ የማያውቅ ነው። ቲያትሮቹንም ሲሰራ የሚከፍለው ክፍያ አልነበረም በማለት ስለ ሴፉ ተናግሯል። ሆሊውድ እና ሴፉ ፋንታውን ሲል ጋዜጠኛ እንግዲህ ዝራጅጉ በጻፈው የግል ማስታወሻ ላይ እንዲህ ይላል በ1989 ዓ ም አዲስ ዓመት ሲገባ የአስራ ሁለተኛ ክፍል ማትሪክ ወሳጅ ነበርኩ። በቦሌ ከፍተኛ ሁለተኛ ደረጃ ተማሪ ቤት የሚኒሚዲያ ሊቀመንበርም ነበርኩ። የኢቲቪው ፋንታውን ኃይለማርያም፣ አንድ ሴፉ የሚባል ልጅ አለ ላስተዋወቅ ብሎ ፒያሳ ቱሪም አካባቢ ቀጠረኝ። ያኔ ሴፉ ጋር ለመጀመሪያ ጊዜ ተዋወቅኩ በ17 ዓመቴ። አካፑልኮ ቤይ ፊልምን ለቦሌ ሃይስኩል ተማሪዎች መተርጎም ጀምረኝ ነበር። ጥቅምት 11 1989 ሆሊውድ ደግሞ የዚያን ሰሞን ነበር አንድ ተብላ እየተጀመረችው ሰይፉ ፋንታውና ተመስገን አፈወርቅ ሆሊውድ ጋዜጣን መሰረቱ። በጊዜው ሁለቱ እድሜያቸው ከሀያ ሁለት አይዘልም። ሆሊውድ ስትጀመር በ15 ቀን የምትወጣ ጋዜጣ ነበረች። ሰይፉ እስከማውቀው ድረስ የጋዜጣው ባለቤት ሲሆን ሆሊውድ ላይ እንድትሳተፍ እድሉን የከፈተልኝ ነው። በአመቱ የዩኒቨርሲቲ ትምህርቴን እየተከታተልኩ ደግሞ ፒያሳ እየመጣው ለሆሊድ የሚሆን ዜናዎችን እተረጉም ነበረ። ሰይፉም እየከፈለኝ ይሰራ ነበረ። ያኔም የጋዜጣ ባለቤትነት እንደ ትልቅ በሚቆጠርበት ዘመን ሰይፉ በ22 ዓመቱ የጋዜጣ አሳታሚ ነበረ። እንዴት በትጋት ይሰራ እንደነበርም አልዘነጋውም። የፊያሜታውን ዳዊት ከበደ ወየሳንም የዚያን ሰሞን ነበር ያወኩት። ለፊት ገጽ የሚሆን ዜናዎችን እንድተረጉም ይሰጠኝ ነበረ። ሰይፉ ብር ስጠኝ እንጂ ስለው፣ በዚህ ወር ብዙ አልሰራንም እያለ ትንሽ ብር ሲሸጉጥልኝ ትዝ ይለኛል። ብቻ ሰይፉ በመዝናኛ ኢንዱስትሪ ላይ ቀዳሚ አሻራ በማሳረፍ ታሪክ ያንሰዋል። ሁልጊዜ ከትትና የተነሳ እኔ ምን ሰርቼ ቢልም ከሆሊውድ ተነስቶ የሬዲዮ ጣቢያ ባለቤት የሆነበት ትልቁ ሚስጥር የስራ ሰው ስለሆነ ነው። ይህን ጥረቱን ደግሞ ከ1989 ጀምሮ ሳጤን ነበረ። ሆሊውድ ምን አይነት ይዘት እንደነበራት ለማወቅ ከዚህ ጽሁፍ ጋር የተያዘን የጋዜጣዋን ቅጂ መልከቱ። እና ወዳጃችን ሰይፉ ብዙ ሰው ስለ ጋዜጣ በማያውቅበት ጋዜጣን አሳትሞ ማሰራጨት ፈተና በሆነበት ጊዜ ሆሊውዱን ለህትመት ሲያበቃ ነበረ። በዚህ ያደንቀዋለሁ። ሰይፉ በጋዜጣ፣ በሬዲዮ፣ በኢቲቪ እና በሦስቱ ሚዲያዎች ለመስራት በቲቪ በሦስቱ ሚዲያዎች በመስራት ማዝናናት እንደሚቻል አሳይቷል። ከሆሊውዱ በፊት ዳግም ሞገድ ላይ የጥበብ አምድ ላይ ይጽፍ ነበረ። ሰይፉ የበጎ ሰው ሽልማት የ2014 የሚዲያ ዘርፍ እጩ በነበረ ጊዜ ለሽልማት ድርጅቱ የህይወት ታሪኩን የምሰራው እኔ ስለነበርኩ ብዙ የስራ ታሪኮቹን ሳሰባስብ ነበረ። ያኔ የተረዳሁት ነገር የሰው ልጅ ትልቅ ጥረት ካሳየ ካሰበበት ቦታ ሊደርስ እንደሚችል ነው። የሚዲያ ስራ ፈጣሪዎች ቁጥራቸው ትንሽ በሆነበት ሀገር የእነ ሰይፉ ታሪክ ብዙ ያስተምራል። ታሪክ ሰናይ ስለሆንኩ ለመጽፈ ሁሉ የሰነድ ማስረጃዎች አብረውኝ ነበሩ። የጋዜጣ ታሪክ የሚጻፈው ጋዜጣ ላይ የሚጽፍ ሰው ስለ ሁኔታው ሲናገር ብቻ ነው። የጥንቱ ወዳጄ አሰሪ ሰይፉ ለመዝናኛው ኢንዱስትሪ ላበረከተው አስተዋጽኦ መሸለም ሲያንስ ነው ሲል እዝራ እጅጉ ምስክርነቱን ሰጥቷል። የመክብብ አስራት ትዝታ ስለ ሰይፉ፣ እዝራ የሆዱን ነገር ከተነሳ አንድ ሚስጥላው ጋር ሀረር እያለ እኔ ቤት ይመጣና ሁሌ እንደምን አድርገው የልባችንን እንጫወታለን። አንድ ዕለት መጣና አዲስ አበባ ልሄድ ነው ይለኛል። ምንም ሳናወራበት በድንገት እና ምን ለመስራት አሰብክ ግራ ገብቶኝ ባክ በቀድሞ አሜሪካ ሆሊውድ ነው የምታገኘኝ ሲል ከት ብዬ ስቄ ሸኘውት። ከወራት በኋላ ደወለልኝ። ባለፈው ሆሊውድ ባለፈው ሆሊውድ ሄዳለው ስል ስቀ ነበር አይደል አለኝ። የአንተ ነገር እኮ አይታወቅም ልሄድ እንዳትለኝ ስለው በተራው ስቆብኝ፣ ባክ ሆሊውድ መሄድ ቢያቅተኝ ሆሊውድ የሚል ጋዜጣ ማሳተም ጀመርኩ፣ ልኬ ላለውና አንብበ አስተያየት ስጥ ያለኝ አይረሳኝም። ሰይፉ አንድ ነገር ከወሰነ ፈጽሞ ወደ ኋላ አይልም። ሐረር ላይ 1982 ዓ.ም ለአመታዊ የቀይ መስቀል በዓል ለህዝብ የሚታይ ድራማ ሰርተን ነበር። ያኔ እድሜው 14 ቢሆኑ ነው። ድርሰቱም ዝግጅቱም የእኔ ስለነበር ገጸባሪያቱን የመምረጥ መብት ስለነበረኝ እረኛ አድርጌ መደብኩት። የክብር እንግዳው የሐረርጌ ክፍለ ሀገር ይሰፓ ጽሕፈት ቤት ኃላፊ ነበሩ። እርሳቸውን ጨምሮ በሳቅ የአዳራሹን ተመልካች ፍንድት ነበር ያደረጋቸው። ያን ጊዜ ከተወኑት ውስጥ ነፍሱን ይማርና መስፍን ጌታቸውና ዛሬ ትንታክ ተንታኝ የሆነው ጋዜጠኛ አብይ ደምለው ይገኙበት ነበር። በዚህ አጋጣሚ ሶስት የብዙዎች ጥያቄዎችን አረጋግጬ ይደፍ አንድ አንዳንዶች በእድሜ ላይ ይከራከራሉ። እሱም በራሱ ስለሚቀልድ ሰባ ዓመት የሚመስላቸው አይጠፉምና የሰይፉን እድሜ ተወዳጅ ሚዲያ ካቀረበው ጋር ማመሰካከር ይችብ ይችሉ። ሁለት ጸጉሩን የመለጡት አዲሶቹ ይመስሉኛል። ሃረል እያለ ጸጉሩ ከግንባሩ ድፍት ያለ ሉጫ የሚሉት አይነት ነበረ ነበረ ሆኖ ተመልጦ ቀራ እንጂ አዲስ ስንገናኝ ከክቡር ቀን ከክቡር ገና ቀንተ ነው መላጨት የጀመርከው እለው ነበረ። ለካ ጉዳዩ ሌላ ሆኖ ነበር። ሶስት ብዙዎች መተወን የሚችል አይመስላቸውም። ሐረር ላይ ከኛ ጋር ያልተወነበት መድረክ የለም። አንዴ ከአስረስ በቀለ ጋር ከአዲስ አበባ ጋብዘናቸው ብዙ ከተሞች ላይ ስናሳይ ድንገት ጅግጅጋ ከተማ ላይ አስረስ ካልዘፈንኩ ይለኛል። ማይኩን ይዞ ወጣ። ሙዚቀኞቹ ብርቱካን ትርንጎ መሳይ የሚለውን ማጀብ ቀጠሉ። አስረስ በምርጥ ድምጹ አደራሹን አናጋው። ሽልማት በሽልማት ይሆናል። ከመድረክ ጀርባ ሆኖ ሰይፉ ያያል በቅናት መንፈስ ማይኩን ይዞ ወደ መድረክ ወጥቶ መስፈን ሲጀምር አስረስ ደንግጦ ቆመ። ለካነስ የዘፈነ የነበረው ከጀርባ ሆኖ ሰይፍሻ ነበረ። ተመልካቹን በሳቅ አንፈረፍረው። እናም ልጃችን ከልጅነቱ ጀምሮ ጥበብ የጠራችው ለማለት ነው። የእሱ ገጠመኞች ብዙ ቢሆኑም ለዛሬ ይብቃኝ።